ጋዜጠኞች አልበረከትለት ያለው ኢቢኤስ ማስገባትና ማስወጣቱን ተያይዘውታል። የኢቢኤስ ቲቪ ጋዜጠኞች ለሁለት ተከፍለዋል። አንዳንዶቹ አንፈልግም በቃም ብለው ቻናሉን ለቀው ሲወጡ፣ ሌሎች ደግሞ ዱባይ ገብተው እየተዝናኑ ነው። በየጊዜው ርዕስ መሆን የማያቆመው ኢቢኤስ ሰራተኞቹ በየጊዜው ይበተኑበታል። ምንም እንኳን ይሄ ጣቢያው ከቁብ የማይቆጥረው ቢሆንም ሰራተኞቹ ግን ወጣ ገባ ማለቱን ተያይዘውታል። በጭብጨባ ታጅበው ይገባሉ ግልጽ ባልሆነ ምክንያት ይወጣሉ። ጣቢያውም ታዲያ ይሄ ግድ የሰጠው አይመስልም። የሚወጡትን ምንም ሳይመስለው እያስወጣ ሌሎቹን የሚገቡትን ይቀበላል። ለመሆኑ ሳይወጡ ጣቢያው ላይ የቀሩት ጋዜጠኞች ተሰብስበው ዱባይ ያሉበት ምክንያት ምንድን ነው? ባለፈው ሳምንት ከጣቢያው መልቀቋን ከነ ምክንያቷ የተናገረችው ጋዜጠኛ ምህረት ዮሴፍ ከአለቃ ጋር መሞዳሞድ ስትል የጠራችው የጣቢያው ሁኔታስ ምንድን ነው? ይሄ ትልቅ ጣቢያ የተጠናወተው የማስገባትና የማስወጣት አባዜና ለሚወጡት ሳይጨነቅ የሚፈልገውን እንደልቡ ልቡ እንዲገቡ የሚያደርግለትን የረብጣ ገንዘብ ደሞዝም ሁሉንም እንቃኛለን። ብቻ እናንተ ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከበርቴው ቻናል ቤስ ዱባይ ከትሟል። አመራር ቦታ ላይ የሚገኙና ዋና ዋና ሆስተሶች ተመርጠው ለመዝናናት ዱባይ ከገቡ ጥቂት ቀናቶች አልፈዋል። ብር እንደ ልቦ የሆነው ኢቢኤስ እንደገና ጨዋታ ሩር እንደ ፈለገ ከዚህ እዚያ የሚያሽከረክራቸው ተቀጣሪዎቹ አሽከርክሮ ዱባይ ወስዷቸዋል። መቼም ሰው ሆኖ ተፈጥሮ ደስታን የሚጠላ የለምና ጋዜጠኞቹ ይህን አጋጣሚ ተጠቅመው እየተንፈላሰሱ ነው። ወዲህ ደግሞ ተረኛዋ የኤቢኤስ ኮብ ላይ ምህረት ዮሴፍ ሆናለች። በነሊያ በነናፍቆትና በነመቅደስ ደበሳ የተቀጣጠለው የመኮብለል አብዮት በአዲሷ ጋዜጠኛም ላይ ቀጥሏል። ነገር ግን የአሁኑ አወጣቷ ጫን ያለ ነው። አንዳንዶች ዝም ብለው ወይም ደግሞ እንደ ሌሎቹ እምቧን ዘርታ አልወጣችም። ይልቁኑ በተቃራኒው ዝምታዋን ሰብራ የልቧን ሁሉ ተናግራለች። ቤት ውስጥ ምቾት እንደተነሳችና ሰላም ማጣቷን ግልጽ አድርጋ ተናግራለች። በኤቤስ የነበረኝ ቆይታ ከስራ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ስትል ቃል በቃል ስለ ጣቢያው ሁኔታ ምንም ሳታልባብስ ድፍረት በተሞላ ሁኔታ ተናግራለች። ከፋና ቲቪ በተለይም የፋና አላምሮት የድምፃውያን ውድድር ፕሮግራም መሪነቷን ትታ ወደ ኤቤስ ያመራችው ምህረት የሥራ ዝውውር ካደረገች ከሰባት ወራት በኋላ ስራዋን በገንዛ ፈቃዷ አለቃለች። ለበርካታ ዓመታት በተወዳጅነት የሰራችበትን ፋና ቲቪ ለቃ በብዙ ጥረት የተቀላቀለችውን ኢቢኤስን እንደጠበቀችው ሳይሆን ቀርቷል። በመወደዷ ላይ መውደድ በዝና ላይ ዝና ይጨምርልኛል ብላ ብትጠብቅም ያሰበችው የጠበቀችው ሳይሆን ቀርቷል። እንኳን ዝናዋን ሊጨምር የባሱኑ የጣቢያው ቆይታዋ በአጭር ተቀጭቷል። ታዲያ በድንገት ከጣቢያው ስለመልቀቋ ጉዳይ ከኢትዮፒካሊንክ የተጠየቀችው ምህረት በጣቢያው ያለው ሁኔታ አልተመቸኝም። ቀደም ባለው ስራዬ የስራ ነጻነት አለው። ለተመልካች እንጂ ላለቃዬ ብዬ አልሰራም። በተጨማሪም ስራዬን አከብራለሁ፣ እወደዋለሁ። በኤቤስ የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኩራል። ይሄ ደግሞ ከኔ ባህሪ ጋር አይሄድም። ስለዚህ ስራዬን ለመልቀቅ ተገድጃለሁ ስትል ትናገራለች። ከዚህም የምህረት ንግግር ላይ እንደተረዳ ነው ከእሷ መልቀቅ ባሻገር የሆነ ምክንያት አለ። እሷ ከብዷት የወጣችው መሞዳሞድ የሰነባበቱት የዕለት ተዕለት ህይወታቸው ነው። ይሄን ያልነው እኛ አደለንም። የምህረት ንግግር ጥሬ ትርጉም ነው። ምናልባት እሷ እንደ ግል የተሰማትን ሐሳቧን ገልጻ ሊሆንም ይችላል። ነገር ግን ጣቢያውም ቢሆን በየጊዜው ጋዜጠኞች ያልበረክትለት ብሎ ማስወጣት ማስገባቱን ፋሽን ካረገው ከራርሟል። ኤቢኤስ ቲቪ በአገራችን ከፍተኛ ተመልካች ያለውና በአገራችን ካሉ የቲቪ ቻናሎች ከፊት የሚጠቀስና በመዝናኛው ረገድ በቅዳሜን ከሰዓትና እሁድም በኤቢኤስ የመዝናኛ ፕሮግራሞቹ የብዙዎችን ቀልብ ይዟል። ነገር ግን ይሄ ጣቢያ ከቅርብ ጊዜ ወዲህ የጋዜጠኞች መውጣት መግባት ተከትሎ ከቻናሉ ከለቀቁ ባለሙያዎች ስለ አመራሮቹ አፍትልከው የሚወጡ ወሬዎች በርክተዋል። ይሄ ደግሞ ጣቢያው ከውጭ ላለ ሰው የማይገመት ራቅ ያለ አሰራር እንዳለው ይጠቁመናል። ብር እንደ ልቦ የሆነው ጣቢያው ኮስተር ያሉና ብዙ ልምድ ያካበቱ አመራሮች አሉት። በጣቢያው ሕግ አልሄድ ያለና አሊያም በማኔጅመንቱ ልብ ያልሞላ ጋዜጠኛም ሆነ ባለሙያ ከቤቱ እንዲሸኝ ይደረጋል እንጂ እሱ የሚፈልገው የስራ ሁኔታ ሆነ ሌላ ነገር እንዲፈጠር ደፋ ቀና ሲል የሚገኝ ለም። ታዲያ ጋዜጠኞቹ የሆዳቸውን በሆዳቸው ይዘው ምናልባትም ምህረት እንዳለችው ከከባዶቹ አለቆቻቸው ጋር ተቻችለው የመቆየታቸውና እንደተመቻቸው በስራው ደስተኛ እንደሆነው ሰው ሁሉ በሳቅ እየተሞሉ ፕሮግራሞች የመስራታቸው ነገር ምንድን ነው ካሉ፣ ነገሩ እንዲህ ነው። ከየትኛውም በሀገራችን ካለ የቴሌቪዥን ጣቢያ ጋር በፍጹም የማይወዳደር ዳጎስ ያለ ክፍያው ነው። ከ500 ሺህ እስከ 600 ሺህ የሚከፈላቸው ጋዜጠኞቹ እንደ ቀልድ ይህንን የማይገመት ክፍያ ረግጠው ከቤት ይወጣሉ ብሎ ማሰብ ሞኝነት ነው። እንደው ስንት ቢከፈላቸው ነው ካሉ እስከ ቪዲዮ መጨረሻ አብራችሁን ይጓዙና ማን ስንት እንደሚከፈለው እናካፍላችኋለን። ጣቢያውም በሚከፍለው ዳጎስ ያለ ክፍያ ሰራተኞቹን እንደ ልቡ እያሾረ ያሰራቸዋል። በእርግጥ ከሚከፍለው ክፍያ አንጻር ምንም ማለት አይደለም ቢባል ቅር አያሰኝም። አንዱ ቢሄድ ገንዘባቸውን ይጭነቀው፣ አንዱ እንደሚመጣ ያውቁታል። ታዲያ የቆጡን አወርድ ብላ የብብቷን የጣለችው ምህረት ወደ ኢቢኤስ ከመግባቷ በፊት ለሰባት ዓመታት የሰራችበት ፋና ቲቪን ለመልቀቅ ከፍተኛ መስዋዕትነት ከፍላለች። በአቀራረቧና በተረጋጋ ማንነቷ ካሜራ ፊት በምታሳየው ከፍተኛ በራስ መተማመኗ በብዙዎች የምትወደደው ምህረት በጣቢያው ብዙ ተቀባይነት ስለነበራት ሊለቋት አልፈለጉም ነበር። ከፋና መልቀቂያ አስገብታና በብዙ መከራ አሳምና የገባችበት ኢቢኤስ እንደጠበቀችው አልጠበቃትም። ብዙ ባቀደችበት ጣቢያ የጠበቀችውን ያህል ባለመጓዟ ማዘኗን ተናግራለች። ሐዘኗ የማይጠበቅ አይደለም። ብዙ በተወራለት ጣቢያ ብዙ መስዋዕትነት ከፍላ ተቀላቅላ በማግስቱ መልቀቅ አለማሳዘን አይችልም። በእርግጥ የገባችበት ሰሞን እሷ በተሳተፈችበት የመጀመሪያዎቹ እሁድን በኢቢኤስ ፕሮግራሞች ላይ ምቾት እየተሰማት ስትሰራ እንዳልነበር ያስታውቃል። መለስ ብሎ ቪዲዮዎቹን ላስተዋለ ምቾት ማጣቷ በግልጽም ይታያል። እንደሚታወቀው ኢቢኤስ ከፍተኛ ሳቅና ስላቅ የበዛበት የቲቪ ቻናል ነው ከሁሉ በላይ የሚያሳዝነው በክብር ፋና ላምሮትን ስትመራ ከነበረችበት ፋና ቲቪ የነበራትን ምርጥ አቅም ልታሳይ አለመቻሏ ነው ምናልባትም በጣቢያው ቆይታ ቢሆን ኑሮ ከኢቢኤስ አገኘዋለሁ ያለችውን ነገር እዛው ፋና ልታገኘው ትችልም ነበር ያው ከረብጣ ገንዘብ ውጪ ማለት ነው መቼም የፋናና የኢቢኤስ ክፍያ የሰማይና የምድር ልዩነት የአደባባይ ሚስጥር ነው የማይካደው እውነት ኢቢኤስ ከፍተኛ ተመልካች እና ተወዳጅ የሆነ ቻናል በመሆኑ ለጥቂት ጊዜያት ቢሆንም ጎራ ብላ መመለሷ አይጎዳትም። ከነበራት ላይ ተጨማሪ እውቅናንም አግኝታበታለች። ማንም ወጣ ማን፣ ቻናሉ እንደው እንደ ልቡ ነው። ዋና ዋና የሚላቸው ሰራተኞችን ወስዶ እያዝናናቸው ነው። ለለቀቁት ቀረባቸውም ይመስላል። እንደነ ሊያ ያሉ ምንም ሆነ ምን ወደ ራሳቸው መንገድ ሂደዋልና የሚቀርባቸው ነገር ላይ በዛም ይችላል። እንደ መቅደስ ደበሳይ ወጥቶ የሚሰራው ግራ እስከሚገባው ድረስ እዚህም እዛም ከማለት እየሳቁና እየተወኑ ረጠ ባለ ክፍያ መቆየቱም አይከፋም። ታዲያ ማን ስንት ይከፈለዋል ወደሚለው ስናልፍ መልከ መልካሟና ስለ ግል ሕይወቷ ብዙ የማታወራው እጸገነት ኃይሉ ከኢቢኤስ ውስጥ ካሉ ከፍተኛ ተከፋዮች ውስጥ ስትገኝ ወርሃዊ የተጣራ ክፍያዋም 287000 ብር ይከፈላታል። ይሄ ሌሎች የሚሰጧትን ጥቅማ ጥቅሞችን ሳያካትት ነው። ሌላኛዋ በርካቶች በውበቷ የሚማልሉላት ሉላ ገዙ ጥቅማ ጥቅሞቿን ሳይጨምር ወርሃዊ ደሞዛ 320000 ብር ነው። ቤሲንካ እና አቦ የሚሉ ቃላቶች ካፉ አይጠፉም። እርጋታው ቀልብን የሚስበው ጋዜጠኛ የሆነ አስከበደ 370 ብር ከኤቢኤስ ይቀበላል። ሁሉም የሀገራችን የቴሌቪዥን ጣቢያዎች እሱን ማስኮብለል ይመኙለታል። 8 ሚሊዮን ብር ተከፍሎም ሞክረውት ነበር። ጨዋታ አዋቂው ነፃነት ወርቅ ነ ታዲያ ከማስታወቂያና ሌሎች ጥቅማ ጥቅሞችን ወደኋላ ትተን ከኢቢኤስ ብቻ በየወሩ 650 ሺህ ብር ወደ ኪሶ ያስገባል። በእርግጥ በኢትዮጵያ ውስጥ እንዲህ አይነት ክፍያ ያለ ቢባል ማደናገሩ አይቀርም። ነገር ግን ኢቢኤስ ላይ እውነትም እንደዚህ አይነት ገንዘብ ይከፈላል። ታዲያ ይህን ያክል ገንዘብ እየከፈለ እንደ ልቦ ቢያደርጋቸው ችግር አለው ብላችሁ ታስባላችሁ? ሆይ የዛሬን እዚህ ጋር አበቃን። አብራችሁን ስለቆያችሁ ክብረት ይስጥልን።